አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ ድቶቼ ሰላማችሁ ብዝት ይበልልኝ። ኢንሻ አላህ ዛሬ የምንሰራው በላሊጥ ይሆናል። በላሊጥ ወይም ሽዕርያ ነው የሚባለው እኛ እኛ ጋ ሁሉ በላሊጥ በሚባለው ነው የምናውቀው። እናጭው በላሊጥ በላሊጥ አብያት ይባላል፣ ወይም ሽዕርያ። ከዛ የሚያስፈልጉ ግብዓቶች እዚህ ጋ ሽንኩርት አለኝ። እዚጋ እንቁላል አለኝ። እዚህ ጋ ሄል አለኝ። እዚህ ጋ ሙቁሀ አለኝ። ሙቁሀ ዛፈራን የምበጠብጥበት። እዚህ ጋ ሰመን በለድ ያለኝ የአረቦች ቅቤ ማለት ነው። እዚህ ጋ ዛፈራን አለኝ። ዛፈራኔን እዚህ ውሃ ላይ እጨምራለሁ ማለት ነው። ሙቁሀ መሆን አለበት፣ ያኔ በደንብ እንዲዋሀድ ዛፈራኑ ከለር እንዲወጣው። ውድ ነው፣ ዛፈራን ይባላል። እኔ ያበዛሁት አረቦ ስለዛ ፈራን ያላቸው አቋም ተለየ ነው። እና ውዶቹ ይሄንን በላሊጡን ግዴታ አንድ ሰዓት በውሃ መንዘፍዘፍ አለብን ማለት ነው። ውሃ ውስጥ አንድ ሰዓት እናስቀምጠዋለን። በቀዝቃዛ ውሃ አንድ ሰዓት ያው ደረቅ ስለሆነን ትንንድድልም ማለት ነው። ውዶች በላሊጤን በዚህ መልኩ ውሃ ውስጥ ሳስቀምጠው እንደዚህ ይሆናል ማለት ነው። አንድ ሰዓት በኋላ እንገናኛለን። ውዶች ሰመናችንን በዚህ መልኩ እንጨምራለን። ይቅርታ ለድምፅ ጥራት ትንሽ ጉንፋን ስለያዘኝ ነው ውዶቼ። ሽንኩርታችን እንጨምራለን እና ተልቀዋለሁ በትናንሹ መክተፍ አትርሱ። በዚህ መልኩ ሽንኩርታችንን ጥብስ እናደርጋለን። በዚህ መልኩ ሽንኩርታችን ከበሰለ በኋላ እንቁላላችን እንጨምራለን ውዶቼ፣ ለሁለት ለሁለት ኪስ በላሊጥ ስምንት እንቁላል ነው የምጠቀመው። አንድ ኪስ የምትሰሩ ከሆነ አራት እንቁላል ማለት ነው መጠቀም ያለባችሁ። እንቁላል ቢበዛ ሀሪፍ ነው፣ ሲያንስ ነው እንጂ ሲበዛ ምንም ችግር የለውም። በዚህ መልኩ እናቀላቅላለን እንቁላላችንን። ሌላም አይነት የአሰራር መንገድ አለው፣ ሌላ ጊዜ እሰራላችኋለሁ ቀለል የሚለውን ማለት ነው። እንቁላላችን በዚህ መልኩ ከተጠበሰ በኋላ ሄል እንጨምራለን። ሄል ቢበዛ ችግር የለውም፣ ጣዕም ይሰጠዋል። ከዛ እዚህ ጋር ዘቢ ባለይ ዘቢ መጠቀም ትችላላችሁ። እንሽላዝም ካላችሁ ትጠቀሙት፣ አሪፍ ነው። ዘቢብ እጨምራለሁ ታጥቦ የተዘጋጀ ነው ትንሽ ዛፈራን ዛፈራኑ ከላይ ስለምንጠቀመው ትንሽ ብቻ ውዶች በላሊጣችን በዚህ መልኩ ደርሰዋል። ያቺው ይሄን ይመስላል ከዛ ውዶቼ በላሊጣችን በዚህ መልኩ ደርሶልናል። ሞክሩት፣ ትወድታላችሁ። በጣም ጣፋጭ አሪፍ ነው። ከዛ ከላይ እንቁላላችንን ጠብሰን እናደርግበታለን። ውዶቼ እንቁላላችንን በዚህ መልኩ ጠብሻለሁ። ከዛ በላሊጣችን ላይ እንጨምራለን ማለት ነው። በዚህ መልኩ የዛሬው በላሊጣችን ይሄን ይመስላል። ትወዱታላችሁ፣ ሞክሩት። ለነበረን ቆይታ ከልብ አመሰግናለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ